ሰላም! ዛሬ ከአፍሪካ ምድር ከቡርኪና ፋሶ ሰማይ ስር የሚነሳው የዓለምን ጂኦፖለቲካዊ ካርታ እያናወጠ ያለውን ታላቅ ክስተት ልናስቃኛችሁ መጥተናል። ይህ ክስተት ዝም ብሎ ያለፈ ክስተት አይደለም። የአህጉራችንን የነጻነት ትግል አዲስ ምዕራፍ የከፈተ የሉዓላዊነትን ትርጉም በጥልቀት እንድንመረመር የሚያስገድድ ፣ እናም የአፍሪካ መሪዎች የሀገራቸውን እድል በራሳቸው እጅ ለመውሰን ያላቸውን ቁርጠኝነት የሚያሳይ ነው። የዚህ ለውጥ ማዕከል ላይ ደግሞ ወጣቱና ቆራጡ የቡርኪና ፋሶ ፕሬዝዳንት ክቡር ኢብራሂም ትራወሬ ይገኛሉ። በሳቸው ደህንነት ላይ ያንዚያ አበበውን አደጋ ተከትሎ የሩሲያ ልዩ ኃይል ኮማንዶች ለምን ወደ ቡርኪና ፋሶ እንደመጡ፣ ይህ እርምጃ ከአሮጌው ሥርዓት ጋር የተደረገ ታላቅ የፍልሚያ አካል የሆነው ለምንድን ነው፣ እናም ለቡርኪና ፋሶ ብቻ ሳይሆን ለመላው አፍሪካ ምን አንድምታ እንዳለው በጥልቀት እንመለከታለን። ይህንን የአፍሪካን ልብ ትርታ የሚያሰማ የነፃነትን ዋጋ የሚያሳይ ታሪክ በዝርዝር እንካፈል። ቡርኪና ፋሶ የምትገኝበት ሰርሃል ክልል ለረጅም ዓመታት የመከራና የትግል አውድማ ሆኖ ቆይቷል። የፖለቲካ ለመረጋጋት፣ የውስጥ ሽብርተኝነት፣ በተለይ ከአልቃይዳና ከአይስአይስ ጋር ግንኙነት ያላቸው ታጣቂ ቡድኖች የሚያደርሱት ጥቃት፣ እንዲሁ የውጭ ኃይሎች ጣልቃ ግብነት የዕለት ተዕለት ገጽታዎች ናቸው። በዚህ አስቸጋሪ ሁኔታ ውስጥ ነበር ፕሬዚዳንት ኢብራሂም ትራኦሬ የሀገሪቱን መሪነት የተረከቡት። የእሳቸው መምጣት ለአፍሪካ ህዝቦች አዲስ ተስፋ የመጣ ቢሆንም ለብዙ የውስጥና የውጭ ኃይሎች ግን ያልተፈለገ ክስተት ነበር። ፕሬዚዳንት ትራኦሬ ስልጣን ከያዙበት ጊዜ አንስቶ ሀገሪቱን ከዚህ የችግር አዘቅት ለማውጣት፣ የሽብርተኝነትን እስር ለመንቀልና የሀገርን ሉዓላዊነት ለማስከበር ብርቱ ትግል ጀምረዋል። የትግላቸው ግን በከፍተኛ ዋጋ እየመጣ ነው። በእሳቸው ላይ የሚሰነዘሩት ማስፈራሪያዎች በቀላሉ የሚታዩ አይደሉም። ከውስጥ ሀገርን መዝረፍ የሚፈልጉ ስልጣናቸውን ያጡ ቡድኖች ተቃውሞ ያነሳሉ። በአሸባሪ ቡድኖች አማካኝነት ጥቃቶችን ይፈጽማሉ። ከውጭ ኃይሎች ደግሞ የፖለቲካና ኢኮኖሚ ጫን ይደርስባቸዋል። ይህ ሁሉ የሚደረገው ፕሬዚዳንቱን ለማንበርከክ የጀመሩትን የነፃነትና የልማት ጉዞ ለማደናቀፍ ነው። በፕሬዚዳንት ትራኦሬ ላይ የተደረጉት ሴራዎችና የመፈንቅለ መንግሥት ሙከራዎች ተደጋጋሚና አደገኛ ነበሩ። በተለይም በቅርቡ በኤፕሪል 2025 የተሞከረው የመፈንቅለ መንግሥት ሙከራ የፕሬዝዳንቱን ሕይወትና የአገሪቱን ሰላም ምን ያህል አደጋ ላይ እንደጣለ በግልጽ አሳይቷል። ይህ ሙከራ ከውስጥ ባንዳዎችና ከውጭ ኃይሎች ድጋፍ የነበረው እንደነበር የሚገመት ነው። ይህ ክስተት የፕሬዝዳንት ትራኦሬን መንግሥት አማራጭ የመከላከያና የደህንነት አገር በአስቸኳይ እንዲፈልግ አስገድደዋል። ለረጅም ጊዜ ቡርኪናፋሶና በሰሃል ውስጥ ያሉ ሌሎች ሀገራት ከምዕራባውያን ሀገራት በተለይ ከፈረንሳይ ጋር የደህንነት ትብብር ሲያደርጉ ቆይቷል። ነገር ግን ብዙዎች የትብብር ውጤታማ እንዳልሆነና የሽብርተኝነትን ስጋት ለመቀነስ እንዳልቻለ ያምናሉ። ከዚህም አልፎ ምዕራባውያን ሀገራት ድጋፍ ብዙውን ጊዜ ከፖለቲካ ቅድመ ሁኔታዎች ጋር የተቆራኘ መሆኑ የአፍሪካ ሀገራት ሉዓላዊነታቸው እንዳይጠቀሙበት ገድቧቸዋል። በዚህም ምክንያት ፕሬዚዳንት ትራኦሬና መንግስታቸው ሀገሪቱ ደህንነትና ለፕሬዚዳንቷ ጥበቃ ከሩሲያ ወታደራዊ ድጋፍ ለመጠየቅ ወሰኑ። የሩሲያ ልዩ ኃይል ኮማንዶዎች በቡርኪናፋሶ ምድር መግባታቸው በብዙዎች ዘንድ በእጅጉ ትኩረትን የሳበ ክስተት ነበረ። እነዚህ በልዩ ወታደራዊ ስልጠና የካበተ ልምድ ያላቸው ኮማንዶዎች የፕሬዝዳንት ኢብራሂም ትራኦሬ እና ከፍተኛ የመንግሥት ባለሥልጣናትን ደህንነት በማስጠበቅ ረገድ ወሳኝ ሚና ይጫወታሉ። መምጣታቸው ለፕሬዝዳንቱና ለመንግሥታቸው ከውጭ ለሚመጡ አደጋዎችና የውስጥ ሴራዎች ምላሽ ለመስጠት አዲስ ብርታት ሰጥቷቸዋል። የሩሲያ ኮማንዶዎች ሚና ጥበቃ ብቻ አይደለም። ለቡርኪናፋሶ ወታደሮች ከፍተኛ ስልጠና በመስጠት ወታደራዊ የስልጠና ልምዳቸውንና እውቀታቸውን በማካፈል የአገሪቱን የመከላከልና የጸጥታ አቅም ለማጎልበት ይረዳሉ። ይህ የትብብር ስርዓት ቡርኪናፋሶ በራሷ ግር አገር እንድትቆምና የራሷን ደህንነት በራሷ በራሱ እንድታስጠብቅ ለማስቻል ያለመ ነው። ይህ የሩሲያ ወታደሮች መምጣት የቡርኪናፋሶ የውጭ ግንኙነት ላይ የተፈጠረ ያለውን ትልቅ መታጠፊያ ያመለክታል። አገሪቱ ለረጅም ጊዜ ከዘለቀው የምዕራባውያን ድጋፍና ተጽዕኖ እየራቀ ወደ ሩሲያና ሌሎች የምስራቅ ሀገራት እያዘነበለች ነው። ይህ ለውጥ በአፍሪካ ውስጥ እየተፈጠረ ካለው ሰፋ ያለ የጂኦፖለቲካዊ ለውጥ ጋር በቅርብ የተያያዘ ነው። በርካታ የአፍሪካ ሀገራት የምዕራባውያንን ሀገራት አስተማማኝና ቀና አጋር አድርገው ባለማየታቸው በተለይ ሽብርተኝነትን፣ ድህነትና የውስጥ አለመረጋጋትን በመዋጋት ረገድ ከእነሱ የሚመጣው ድጋፍ የጎላ ለውጥ ባለማምጣቱ ወደ ሩሲያ፣ ቻይናና ሌሎች ሀገራት እየዞሩ ነው። ቡርኪናፋሶ ከሩሲያ ጋር ያደረገችው ስምምነት ሩሲያ ወታደራዊ ድጋፍ የምትሰጠው ያለ ብዙ የፖለቲካ ቅድመ ሁኔታ መሆኑን ከሚታሰበው እምነት የመነጨ ሊሆን ይችላል። ይህም ቡርኪና ፋሶ የራሷን እድል በራሷ እንድትወስን የሀገር ውስጥ ጉዳዮቿ ላይ የውጭ ጣልቃ ግብነት እንዳይኖርባትና ሉዓላዊነቷን በሙሉ እንድትጠቀምበት ይረዳታል ብሎ ያምናሉ። የእርምጃ በምዕራባውያን ዘንድ ትልቅ ቅሬታና ተቃውሞ እያስነሳ ቢሆንም የቡርኪና ፋሶ መንግስት የሀገሪቱን ጥቅም በማስቀደም የወሰደው ሉዓላዊ ውሳኔ ነው። ይህ ደግሞ የአፍሪካ መሪዎችን ከአሁን በኋላ በውጭ ኃይሎች እንደማይታዘዙ የሚያሳይ ምልክት ነው። ምንም እንኳ የሩሲያ ወታደራዊ ድጋፍ ለደህንነትና ለመረጋጋት አስተዋጽኦ ያደርጋል ተብሎ ቢጠበቅ፣ ፕሬዝዳንት ትራወሬ አሁንም በርካታ ተግዳሮቶች ገጥመዋቸዋል። ከነዚህ መካከል ቀጣይነት ያላቸው የአሸባሪ ቡድኖች ጥቃት በገጠር አካባቢዎች ላይ ከባድ ጉዳት እያደረሰ ነው። በሀገር ውስጥ ያሉ የፖለቲካ ልዩነቶችና የብሔራዊ መግባባትን የመፍጠር አስፈላጊነት አለ። የኢኮኖሚ ችግሮች፣ ድህነት፣ የስራ አጥነት ምጣኔ ከፍ ያለ በመሆኑ የሕዝቡን ኑሮ ማሻሻል ወሳኝ ተግባር ነው። የሩሲያ ድጋፍ እነዚህን ሁሉ ውስብስብ ችግሮች ሙሉ ለሙሉ ይፈታል የሚለው አጠያያቂ ነው። የቡርኪናፋሶ የወደፊት ጣፈንታ በራሳቸው ህዝቦች እጅ ነው። ቪዲዮውም በስተመጨረሻ ፕሬዚዳንት ትራኦሬ እነዚህን ሁሉ ተግዳሮቶች ተቋቁመው ቡርኪናፋሶን ማረጋጋትና አመራራቸውን ማስቀጠል ይችሉ ይሆን? የአፍሪካ አዲስ ነጻነት ጉዞ በድል ይቀጥል ይሆን? የሚሉ ወሳኝ ጥያቄዎችን ያነሳል። ውድ ተመልካቾች፣ የፕሬዚዳንት ኢብራሂም ትራኦሬ ታሪክ በእሳቸው ላይ የተሰነዘሩት ሴራዎችና የመፈንቅለ መንግሥት ሙከራዎች እንዲሁም የሩሲያ ኮማንዶዎች መምጣት የአፍሪካ አህጉር የራሷን እድል በራሷ ለመውሰን የምታደርገው ጽኑትግል ትግል በግልጽ ያሳያል። የውጭ ግንኙነቶች እየተቀየሩ ናቸው። የአፍሪካ መሪዎች የሀገራቸውን ጥቅም ባስቀደመ መልኩ አማራጭ አጋሮችን እየፈለጉ ነው። ይህ ሁሉ የአፍሪካን ሉዓላዊነት ለማጠናከር ከውጭ ጥገኝነት ለመላቀቅና አህጉሪቱ በመላው መድረክ የራሷን ቦታ እንድትይዝ ለማስቻል የሚደረግ የጋራ ጥረት አካል ነው። የአፍሪካ ልጆች ክብር የሉዓላዊነትና የተፈጥሮ ሀብት የማይደፈረበት ጊዜ እየመጣ ነው። ይህን ቪዲዮ እንደወደዳችሁትና ስለ ቡርኪናፋሶ የፖለቲካ ሁኔታ ስለ ፕሬዚዳንት ኢብራሂም ትራወሬ ስለገጠማቸው ተግዳሮቶችና ስለ ዓለም አቀፍ ግንኙነቶች ለውጥ እንዲሁም ስለ አፍሪካ የነፃነት ጉዞ ሰፋ ያለ ጥልቅና ልብ የሚነካ ግንዛቤ እንዳገኛችሁ ተስፋ አደርጋለሁ። የዚህን ታሪካዊና አስተማሪ መልእክት ለብዙዎች ለማድረስ እንዲረዳን ቪዲዮን ላይክ በማድረግ ለወደ ዘመዶ በማጋራትና ገንቢ አስተያየታችሁንም ከስር በመጻፍ የበኩላችሁን አስተዋጽኦ አበርክቱ። የእናንተ ድጋፍ ለእኛ ትልቅ ብርታት ነው። ለተጨማሪ አስደሳች፣ አስተማሪና የአፍሪካን እውነታ የሚያሳዩ ስለተከታተላችሁን ከልብ እናመሰግናለን። የአፍሪካ ለውጥ የማይቆም ነው። ድል ለአፍሪካ ልጆች።